ቡዳ በመጽሐፍ እንጨዋወት አቢይ ደምሴ ጸሐፊው ነው በሐምሌ 1955 አንዲት ወጣት ሜክሲኳዊት ቡዳ ለመሆኗ በህብረተሰቡ ታምኖበት በሳት ተለብልባ እንድትገደል ተደርጎ ነበር ከኦጂንጋ መንደር ፈንጠር ብሎ በሚገኘው ደሳሳ ቤት ውስጥ በብቸኝነት ትኖር የነበረችው ይቺ ጆሴፊን የተባለች ወጣት የቡዳ መንፈስ የተጠናወታት ለመሆኑ በመንደርተኛው ዘንድ ጥርጣሬ ማደር የጀመረው። አንድ እረኛ ከብቶቹ ጠፍተውበት በሚያፈላልግበት ሌሊት ሰው በሩቅ ይፈራው ከነበረው አንድ ዋሻ ፊት ለፊት ያየውን ትርኢት እንደ ዜና ካሰራጨው በኋላ ነበር። በዚያም ውድቅት ጆሴፊን እርቃኗን ምንነታቸው በግልጽ ባልተለየ ፍጡራን ተከባ እንግዳ በሆነ ቋንቋ ስትጮህና ስታጓራ፣ አብራቸው ስትጨፍርና ስትዘል አስተውሎ ነበር። ታዲያ ይህን ጉድ የሰማው መንደርተኛው በልጅቱ ላይ ልዩ ክትትል ማድረግ ጀመረ። እን ከሌሊትም ያንን ገለልተኛ ቤቷን ባይነ ቁራኛ መጠበቁን ቀጠለ። በዚህም መሃል ማል ነበር አንድ ባለትዳር የነበረ ጎልማሳ መሸትሸት ሲል ወደ ቤቷ ሲገባ ይታየው። ጎልማሳውም እንደገባ ቀልጦ በመቅረቱ ያደፈጠው መንደርተኛ ከየስርቻው በመውጣት ወደዚያ ቤት አመራ። በሩም ከውስጥ ተከርችሞ በመዘጋቱ መንደርተኛው ሰብሮ በገባበት ወቅት ጆሴፍንና ያ ጎልማሳ እንደ አውሬ እርቃናቸውን ከመድር ላይ ተቆላልፈው ተኝተው ነበር። እጅግ ወግ አጥባቂ የነበሩት መንደርተኞችም ጎልማሳው ሚስቱን በመተው ለምን አጸያፊ ተግባር እንደፈጸመ ሲጠይቁት የሰጣቸው መልስ ልጅቱ አንዴ ልቡን የበላችው በመሆኗ አድርግ የምትለውን ሁሉ ያለማመንታት ከመተግበር በስተቀር የማመዛዘን ኃይሉ ጨርሶውኑ የተገፈፈ መሆኑን በመናዘዝ ነበር። በዚያን ጊዜ እጆቿን ተቀፍድዳ ተይዛ የነበረች ጆሴፊን ዘላ ልታንቀው ከሞከረች በኋላ በመጨረሻ ከንፈሯን በንዴት እየነከሰች ባልተለመደ ጎርናና ድምጽ ቆይ ዛሬውኑ አሳይሃለሁ ስትል ዛተችበት። የሚገርመው ያወጣት በዚያኑ ለሊት አነቀችኝ፣ አረጋደለችኝ ያለ እሪ ብሎ በመጮህ ላይ እንዳለ ህይወቱ አለፈ። ወንደርተኛው ለጊዜው በጆሴፊን ላይ ክትትሉን ከማጥበቅ በስተቀር እርምጃ አልወሰደባትም ነበር። በዚሁ መሃል አንድ ኮርቴና የተባለ ሌላ ጎል ማሳ መንገድ ላይ ያገኛትን በንዴት እየተንተገተገ አንቺ ቡዳ፣ አንቺ ርኩስ፣ ጓደኛን እንደገዳሽው አንችም ትሞቻታለሽ በማለት አንገቷን ለማነቅ ይጠጋታል። እርሷ ግን ከቆመችበት ንቅንቅ ሳትል ትኩር ብላ አይኖቹን በማየት በፍርሃት እንዲርድና ወደ ኋላው እንዲያፈገፍግ ታደርገዋለች። የከበበው ተመልካች ኮርቴናን ቢያደፋፍረውም እርሱ ግን በላብ ተዘፍቆ የኋሊት በመዞር ሽሽት ቀጠለ። ያን ጊዜም ነበር ጆሴፊን የትም ሮጣ አታመልጥም ስትል የዛተችበት አሁንም ፉከራዋ ሰመረና ወጣቱ ጧት ላይ በተኛበት ሞቶ ተገኘ ከዚህ በኋላ ነበር በድንጋጤና በፍርሃት የተናጠው የመንደሯ ነዋሪ ስብሰባ በማካሄድ ልጅቱን ቡዳ ናት ሲል በይፋ ያወጀው ከመሬቱና ከቁጣውም የተነሳ አስከሬኗ ለቀብር እንኳን እንዳይበቃ የእሳት እራት ሆና እንድትቀር ወሰነ ምንም እንኳን በመሃሉ የፖሊስ ኃይል ጣልቃ ለመግባት ቢሞክርም ህዝቡ ግን አልበገር ብሎ ጆሴፊንን ከቤቷ ጎትቶ በማውጣት ከግንድ ጋር አስሮ እሳት ለቀቀባት። እርሷም ህይወቷ እስከሚያልፍ ድረስ የእሳት ውላፈኑን ሰንጥቆ በሚሰማው ድምጿ ርግማኗን እንዳወረደች ነበረች። ታዲያ ያርግማኗ ስለያዘላትም ነው ይባላል፣ የዚያች መንደር ነዋሪዎች ቀስ በቀስ እንደ ቅጠል ረግፈው በማለቃቸው በአሁኑ ጊዜ በዚያች መንደር ውስጥ ለወሬ ነጋሪ እንኳን አንድ ሰው አይገኝበትም። ይህን የሃያኛው ክፍለ ዘመን አጋማሽ ሰሜን አሜሪካዊ ልምድ ለመጣጠፋችን መግቢያ ያደረግ ነው፣ የቡዳ እምነት ዓለም አቀፋዊና እስካሁንም ስር እንደ ሰደደ ያለ አምልኮ መሆኑን ለማሳየት ነው። ቡዳ የሚለው ቃል በአርኪዎሎጂ ቁፋሮ በተደረሰባቸው የሱሜሪያን የባቢሎናውያንና የአሶራውያን ቅርጻ ቅርጾች ላይ ከመገኘቱም በመጽሐፍ ቅዱስ በታልሙድና በቁርአን ላይ የተጠቀሰ ስለመሆኑ የየሙያው ጠበብት ያረጋግጣሉ። እንደዚሁም ቡዳ የሚለው ቃል በጥንት ግሪኮች ዘንድ ቦዮካጂያ፣ በላቲኖች ፋሲናቲዮ፣ በሮማውያን ጄታቶሬ እየተባለ ይጠራ እንደነበር የታሪክ መጽሐፍት ይዘግባሉ። በአሁኑ ዘመን ደግሞ ለምሳሌ በእንግሊዞች ኢቪል አይ በፈረንሳዮች ማሌቮናንት በአሜሪካውያንና በአውስትራሊያ ደግሞ ኦቨርሉኪንግ እየተባለ እንደሚጠራ ነው ከአውሮፓ ስንጀምር ታሪክ ስማቸውን በቡዳንነት ከሚዘክራቸው ታላላቅ ሰዎች መካከል የሮማ ቤተ ክርስቲያን ፖፖች የነበሩት ፓይ ዘጠነኛና ሊዮ 13ተኛ ዕቁ የእንግሊዝ የሥነ ጽሑፍ ሰው ሎርድ ባይረን የፈረንሳይ ንጉሥ ናፖሊዮን ሦስተኛና የስፔን ንጉሥ አልፎንሶ 13ተኛ ጥቂቶች ናቸው እንደዚሁም የላቲን ዝርያ በመባል በሚታወቁት ደቡብ አውሮፓውያንና የስላፍ ዝርያ በመባል በሚጠሩት በምስራቅ አውሮፓውያን ዘንድ እስካሁን ድረስ ቡዳ የሚለው ቃል በአጋጣሚ ከጀሯቸው ቢገባ አንድም ተሽቀዳድሞ ምራቃቸውን በማለት እርኩሱን መንፈስ ያንቋሽሹና ያወግዙታል። አለበለዚያም እግዚአብሔር ሆይ ጠብቀን ሲሉ በማማተብ ካጠገባቸው እንዲርቅ ያደርጉታል። በተለይም ወግ አጥባቂ በሆነው በስላፍ ህብረተሰብ ውስጥ ቡዳ ስለመሆናቸው የታወቀባቸው ግለሰቦች ሌላውን ሰው በአይነ ውግ እንዳያጠቁ ፊታቸውን በጥቁር ጨርቅ ለመሸፈን ይገደዳሉ። ወደ እስያው ክፍለ አህጉር ስንሸጋገር ደግሞ በተለይም ለቡዳ አምልኮት ምንጭ በሆነችው በህንድ፣ በአጎራባቾቿ በፓኪስታን፣ በቻይናና በጃፓን ጭምርም እምነቱ በአሁኑ ጊዜ በሰፊው ሰፍኖ እንደሚገኝ እናጤናለን። ሌላው ቀርቶ ለቡዳ አምልኮ ወደ ኢትዮጵያ መግባትና መስፋፋት ጭምር መንስኤው ይቺው ህንድ እንደሆነችና ይህም በፍላሾች አማካኝነት የተፈጸመ ስለመሆኑ አለቃ ኪዳን ወልድ የታሪክ ምንጭ በመጥቀስ ዘግበዋል። እስያዊ በሆነው በአረቡም ዓለም ቡዳ ከመታመንም በእጅጉ የሚፈራ በመሆኑ ህዝቡ ሕፃናት ልጆቹን ብቻ ሳይሆን ውድ የሆኑትን ግመሎቹን የበግና የፍየል ጠቦቶቹን ከጥቃት ለማዳን በአንገታቸው ላይ የተለያዩ ክታቦችንና አስማታዊ ቅርጻ ቅርሶችን ያንጠለጥሉባቸዋል። ሌላው ቀርቶ የቡዳው መንፈስ ወደ መኖሪያውም ሆነ ወደ ንግድ ቤት ሳይገባ በሩቅ ለመከላከል ሲባል በየበራፉና በየግድግዳው ላይ ከቁርአን የተቀዳ ጥቅስ አጽፎ ማንጠልጠሉ በአረቡ ህብረተሰብ ዘንድ የተለመደ ነው። በመጠኑም ቢሆን ስለ ቡዳ አምልኮ ዓለም አቀፋዊነት በዚህ መልኩ ገረፍ ካደረገን የምዕራቡ ዓለም የቡዳ ጥቃት ለመቋቋም የሚጠቀምባቸውን የተለያዩ ዘዴዎች ደግሞ እነኝ። በድንገት ቡዳ ሰው በመንገድ ላይ ቢያጋጥም ተሽቀዳድሞ ምራቅን ወደ እርሱ አቅጣጫ ጢቅ ብሎ ማለፍ፣ ቡዳው በመንገድ ላይ በሚዘዋወርበት ወቅት አይኖቹን በጥቁር ጨርቅ እንዲከልል ማስደረግ፣ በገበያ የተደረደሩ ምግቦች ለቡዳ አይነ ውግ የተጋለጡ እንኳን ቢሆን ከመመገብ በፊት ጸሎት ማድረስና ማማተብ፣ በተለይ በአዲስ ጨረቃና በብልት ቅርጽ የተሰሩ ሀብሎችን ማንጠልጠል፣ የቀኝ እጅን አውራ ጣትና ትንሿ ጣት አጥፎ የተቀሩትን ሦስቱን ጣቶች በመቀሰር ባይበሉበው በኩል ለቡዳው ማሳየት ወይም የተቀሩትን ጣቶች በማጠፍ አውራ ጣትም በሌባ ጣትና በመሃል ጣት መካከል አሾልኮ በመያዝ ማሳየት። በኢስያውያን ዘንድ ደግሞ የተለመዱት የመከላከያ ዘዴዎች የሚከተሉት ናቸው። በተለይ ሙሽሮች፣ ነፍሰ ጡር ሴቶችና ጨቅላ ሕፃናት ለቡዳ አይን እንዳይጋለጡ ብርቱ ጥንቃቄ ማድረግ፣ በቡዳ የተለከፈውን ሕፃን ፊት በምራቅ መለቅለቅ፣ ሰማያዊ መቁጠሪያዎችን በአንገት ማንጠልጠል በገመሎችና በሌሎችም የቤት እንስሳት አንገት ላይ የእንቁራሪት የቀንድ ወይም የጨረቃ ምስል የተቀረጸባቸውን ክታቦች ማንጠልጠል፣ አስማታዊ ጽሑፎችን በመጻፍ በክንድ ማሰር፣ በኪስ መያዝ ወይም በአንገት ማጥለቅ። በአብዛኛው የዓለም ኅብረተሰብ ዘንድ ዛሬም ቢሆን የሚታመነው በሰይጣን ድለላ በቀላሉ እንደ ተረታችው እንደ ፍጥረታት እናት ሔዋን ሁሉ በዘመናችንም ሴቶች ቡዳን ለመሳሰሉ እርኩሳን መናፍስት ጥቃት በቀላሉ የሚጋለጡ እንደሆነ ነው። በዚህም የሚቀርበው ምክንያት ሴቶች በተፈጥሯቸው ያዩትን ሁሉ የሚመኙና ቀናተኛ ከመሆናቸውም በላይ ራሳቸውን ለመቆጣጠር የሚሰናቸው። በዚህም ድክመታቸው የተነሳ በቀላሉ በቡዳ መንፈስ ለመጠቃት እንደሚችሉ ነው። የዚህ ሐሳብ አራማጆችም አቋማቸውን ለማጠናከር በማስረጃነት የሚያቀርቡት መጽሐፍ ቅዱሳዊ ጥቅስ ነው። ታዲያ በሌላው ዓለም እንደሚታመንበት ሁሉ ወደ ኢትዮጵያም ስንመለስ ባመዛኙ ለርኩስ መንፈስ ተጋልጠው የምናገኛቸው ሴቶችን ነው። በየከተማውና በየመንደሩ ድብዳብ ጎዝጉዘው ስጋጃን ጥፈው ቄጤማ ርቲውን ዙሪያ ገባውን ነስንሰው ስኒ ደርድረው ጀበና ጠምደው ዕጣን ከርቤውን እያቡለቀለቁ የጨነቀውን ችግረኛ ሁሉ እንዳመጣጡ የሚያስተናግዱት እነርሱ ናቸው። እነኚህም መሳሰሎቹም ምርጥ አገልጋዮች ሰንደፊ፣ ዕጣኖጊ ጨሌ ጣይ፣ ምቀሳት ወቃሪና ወዘተ በሚባሉ የተለያዩ የወግ የማዕረግ መጠሪያዎች ይታወቃሉ። ዳሩ ግን የቡዳው መንፈስ በተለይ ለጥፋትና ለቅስፈት ሲነሳሳ የሚመርጠውና የሚያጨው ከ15 እስከ 30 ዕድሜ ያላቸውን ወጣትና ደመግቡ ሴቶች ይሆናል። እነዚህን መሰሎቹም ሴቶች በቡዳ ለመበላታቸው ወይም ለመለከፋቸው በግል የሚንጸባረቁ የባህሪ ለውጦች እንደሚታዩባቸው በዚህ ዘርፍ ልዩ ጥናት ያካሄዱ የማኅበራዊ ሕይወት ጠበብቶች ያረጋግጣሉ። ለምሳሌ ሳይመን ዲ ሜሲንግ የተባለው አሜሪካዊ ለመለከፍ በጠቋሚነት ሊያገለግሉ ይችላሉ ያሏቸውን የባህሪ ለውጦች እንደሚከተሉ አስፍረዋል። የጥርስ ማንቀራጨት ወይም ማንሳጠጥ፣ እንቅልፍ ማጣት፣ መባነን፣ መቃዠት፣ መክሳትና መመንመን፣ በራስ ምታት መሰቃየት፣ ሳይታሰብ ከጣሪያ በላይ እያስካኩ መሳቅ፣ እንደ ሕፃን ልጅ በእጅና በእግር መዳህ እይታን አለመንቀልና ፍዝዝ ብሎ መቅረት፣ በነስር መጠቃት፣ ድክምክምና ድቅስቅስ ማለት፣ ደጋግሞ ማዛጋትና ማቃሰት፣ በኃይለኛ ሳል መጠመድና ደም መትፋት፣ በሆድ ቁርጠት መሰቃየት፣ በእከክና በፎከት መወረር፣ እንደ ጅብ መጮህ፣ አዘናክቱ ሰውን መንከስና መዋጠጥ፣ ልብረር ልብረር ማለት፣ አውራጣትን በመዳፍ ውስጥ ጨብጦ መያዝ